የሚባለው ላይን ጣስክ ፋይን የሚባለው ላይን ጣስክ ትችለዋለህ። ክብራን እዚህ የምታዩኝ የቴዲ ባል አለው በእግሬ መሬት እንጂ በአፌሷ አነካም። ለሰዎች በጊዜው ለጊዜውም ክብር ሰጣለው። ከነኩኝ ግን አለቅም። ይሄ የኔ መርቃ የመጀመሪያው ነገር እዚህ ቲክቶክ ላይ እስካለሁ ድረስ የማረሳው አንድ ነገር ማንም ሁላችሁ የእኔ ቤት አድማጮች በጣም ማከብራችሁና መወዳችሁ አትረሱም። በቃ እንዳትረሱ ካልኳችሁ አትረሱም። መቶ ሚሊየን ብር ለመቄዶኒያ ሰዎች ተናግሬያለሁ። መቶ ሚሊየን ብር አስገባለሁ ብለሃል። መቶ ሚሊየን ብሩ ሰማይና ምድር እስኪያልፉ ድረስ አንረሳም። ታስገባለህ፣ አስገባለሁ። እንዳትረሱ ይሄን ትይዛላችሁ። ወደ ዋናው ነገር እንመጣለሁ። መቶ ሚሊዮን ብር ታስገባለህ። እግዚአብሔር መቄዶኒያውያንን አያቸው። ቢንያምን አየው። እግዚአብሔር እግዚአብሔር አየው። ይሄን ምስኪን ሰው አየው። ስለዚህ ለመቄዶኒያ መቶ ሚሊዮን ብር ይገባል። ታስገባለህ። ይሄን ብር ካላስገባሁኝ፣ እኔ ከሰው አትቆጠሩኝ ሰው እንዳትቆጥሩኝ። ግን እኔ ምረሳ ልጅ አለሁ ከኔ ጋር እንደዚህ ምናምን ምናምን፣ ከሌሎቹ ጋር ወይ ትካሰሳለህ፣ ጠዋት ተሰዳደባለህ፣ ከሰዓት ምሳ ትበላለህ። ጣት እኔ እኔ ልጅ አሁን ቲክቶክ ላይ ዙሪያ ምናምን አዋርደው ከዛ እርቅ ምናምን፣ እርቅ እንኳን ቢሆን መንገድ አለው፣ ሂደት አለው።

በነገራችሁ ላይ በጣም አሁንም በጣም አናደኛል፣ ግን የሆኑ ነገሮችን ይዤለት ነው። እንደውም እንደዚህ ማወራት የሆነ ነገር ይዤለት ስል አሁን በስልክ ስትደዋወላላችሁ እኔ ያን ያን ማውራት አልፈልግም፣ ያን ያን መናገር አልፈልግም፣ ስት መውረድ ስለሚሆን ግን የሆነ ነገር ልበላችሁ። እኔ ላይፍ በገባው ሰዓት ይሄ ጉዳይ በተነሳበት ሰዓት አስገባኝ አበባ እየሰጠው ነው አስገባኝ ቴዲ ብለ ጠይቀ። የገባው አንተ ነህ። ይሄ ጉዳይ የተጀመረበትን ምክንያት አንተ ነህ የጀመርከው። እዚህ ውስጥ ሁሉ የከተትከን አንተ ነህ። ማነው የከተትን? እዚህ ውስጥ እዚህ ጭምልቅልቅ ውስጥ የከተትን ማነው? ያንተ ስራ ውጤት አለ። መጀመሪያ ተሙ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ ሰዎች ራሳቸውን ይረዳሉ እንጂ ተረጂዎችን አያግዙም ብሎ ቪዲዮ ሰራ። ቪዲዮ ሰራ። ተሞ ተሞ የሰራውን ቪዲዮ ተከትሎ ፍራውል ቪዲዮ ሰራ። ምናልባት የኔ ቤት አድማጮች ሾርት ሜሞሪያ ናቸው ብዬ አላስብም። በጣም በጣም ነው የማከብራቸው። ይሄን ሂደት ታውቃላችሁ። ከዛ እኔ ጋር ገባህ። እኔ ጋር ገባህና እኔ በእርዳታ በጣም የተበላው ሰው ነኝ፣ ተዘርፌያለሁ እርዳታ ሰብሳቢዎች ዘጠና በመቶ ተረጂዎችን ወይም ደግሞ ተጎጂዎችን ሳይሆን እራሳቸውን ነው የሚጠቅሙት ብለ አወራ። ስታወራ እርዳታ ሰብሳቢዎች እራሳቸውን የመከላከል ሙሉ መብት ስላላቸው ጠራኋቸው። አትረሱማ፣ ትረሳላችሁ። አንዳንዱ እኮ ይረሳለሁ ተዘርፍ ያለው ተዝቆ ከማያልቀው ሀብቴ ተወስዶብኛል። ሌቦች ናቸው፣ እራሳቸውን ነው የሚጠቅሙት፣ ራሳቸውን ነው የሚያበለስጉት አልክ። መርዝን ረጨ እኔ ዝም ብለህ ተናግረህ ወይኔ ጋር ዝም ብለህ ጨፍረህ የምትሄድበት ቦታ አይደለም የእኔ ቤት ከዛ በኋላ ኦኬ እንደዛ ከሆነ ጀነራላይዝ አድርገህ ስለተናገርክ እርዳታ ሰብሳቢዎች ራሳቸውን መከላከል በሚችሉበት ቦታ ላይ እንዲሆን ብዬ ስም ዝርዝር ስጡኝ ብዬ ስማቸውን ጠራሁኝ። መማር አልኩኝ፣ ናርዶስ አልኩኝ፣ ባላደራው አልኩኝ፣ ማስተራብነት አልኩኝ። ማን ያልጠራሁት አለ? ከእናንተ ጋር በመተጋገዝ ነው አይደል? ስም ዝርዝር በዚህ ጊዜ እንገናኛለን አልኳቸው። እግዚአብሔር አክብራቸው ሁሉም አክብረው መጡ። ምክንያቱም ፍቅሩ አብጥ የተባለ መጨረሻ ላይ ተሰረዘ። ኢማጂን ይሄ ሁሉ እሱ የጀምረው ነው። አንተ ተናግረህ ወደ ምትሄድበት ትሄዳለህ። አንተ በቃ የሆነች ሚዲያ ላይ ታገኛለህ። ጻድቅ ጻድቅ ትጫወታለህ። ከንፈርን እየመጠጥክ ታወራለህ። ከታች በቃ ፈገግታቸውን የተከራያቸው ሰዎች አሉት። ዩኒፎር ሰቨን አንተ ስታወራ ገጠው ያደምጠዋሉ። እኔ እንደዛ ልጅ አለው አንተ ያለም ዳበቀ ትናገራለህ፣ ትሄዳለህ። እነሱ ሰዎች ደግሞ ኔ በቁም ነገር ነው የሚያዩት። እኔ ቤት ከተናገር እኚህ ሰዎች ኦኬ እና መማር ሌሎችም ኦኬ፣ ስማችን ጠፍቷል እድል ሊሰጠን ይገባል ይሉኝ ይችላሉ። ባይሉኝም ደግሞ መጠየቅ አለባል። በቃ ጥሪ ማቅረብ አለብኝ እንጂ ያንተን እንቶ ፈንቶ አሰምቼ አስረዳቸው ዝምልን አልችልም። ስለዚህ አክበሬ የጠራዋቸው ስም ዝርዝራቸውን አነበብኩኝ፣ መጡ እንመጣለን አሉኝ። ሁሉም ቪዲዮ ሰርተው እነ ተስፋ አደረገ መጡ፣ እነ ፍቄ ኖርዌይ መጡ። ቴሌግራም ላይ አለን የምትሉትን ጥያቄ ጠይቋቸው ብዬ ጻፍኩላችሁ። እግዚአብሔር ይስጣችሁ፣ ጥያቄ ጻፋችሁልኝ። የእናንተንም የራሴንም እየወሰድኩኝ ጥያቄ ጠየኳቸው። ይሄ ከመሆኑ በፊት ሌባ ናቸው አልክና ፌስቡክ ላይ ሄደ ከአንዳንዱ ጋር በጎን ጨርሰናል አልክ። ሰኞ ተዘርፈ ያለው ማክሰኞ በውስጥ ጨርሻ ያለው፣ አንተ ምን አይነት አፈጣጠር ነው የተፈጠርከው? እኔ የፖለቲከኛ ነኝ፣ እኔ ፖለቲከኛ ነኝ። በዚህ ጉዳይ ላይ በአንተ ጉዳይ ላይ ነው እዚህ ውስጥ የገባሁት እኔ። ከዛ ገብቼ ኦኬ ብዬ ሰላማዊ ውይይት ከሆነ እነዚህ ልጆች እንዳይሰደቡ መከበር ስላለባቸው እኔን አክብረው ስለመጡ አንድም ሰው አፉን እንዳይከፍትባቸው ተከብረው እንደመጡ ተከብረው እንዲሄዱ አደረኩኝ። አይደለም ማንም አልሰደባቸውም። እነዚህ እርዳታ የሚሰበስቡ ሰዎችን መማር ጓደኛ አይነት እሷም አክብራ መጣችለ እሷም አራራሁ ጥያቄ ተጠየቁ ምክንያቱም ፐብሊክ ላይ የምናደርገው ወደ ፐብሊክ ላይ ነው መጠያቂያ ያለብን በሚል አንተ ግን ይሄን ካረክ በኋላ መርዝ ከተፋ በኋላ በጎን ደግሞ ሄደህ አይ ከእንትና ጋር እጨርሻለሁ ከእንትና ጋር እጨርሻለሁ ከእንትና ጋር እጨርሻለሁ ትላለህ እንዴት ያለ ሰው ነው ሰውዬ ትዝብቴ ከዚህ ይጀምራል በአንተ ላለኝ ትዝብት ከዚህ ይጀምራል ኦኬ ከዛ ወደ ተምር ጉዳይ፣ በእርዳታው ጉዳይ እያወራን እያለ ባለቀ ሰዓት ላይ ተምር መጣች፣ ተምር መጣች። ሁልጊዜ ጊዜ እኔ መድረኬ ላይ ማላደርገው ነገር ማንም እናቱ የወለደችው ሰው እንዲሰዳደብ አልፈልግም። ምክንያቱም ተሰዳድባችሁ ልትሄዱ ትችላለች። ሰዎች ግን የሚያዩት እኔን ነው። ሪከርድ ይደረጋል። ቴዲ ቤት ምን ሲደረግ እንደዚህ አይነት ስድቦች ኖሩ ይባላል። ሶ የምጠነቀቀው ነገር ሰው እንዳይዘላለፍ ነው። ሁለታችሁን ስለማቃችሁ እንዳትዘላለፉ አልኩኝ። ምክንያቱም ከሁለት ዓመት በፊት ሁለታችሁም ትሰዳደቡ ነበር። እኔ ቤት ሞዴሬተር ሆነ ተምረን ብዙ ጊዜ ብሎክ አርጋታል አስወርዳታል። ሞዴሬተር ነው፣ ፉል ሞዴሬተር ነው። መጨረሻ ላይ የእርዳታውን ጉዳይ ይቋጨን እያለ ተመርና አንተ አንድ መድረክ ተገናኛችሁ፣ ሁለታችሁ መድረክ ላይ ይሄን ጉዳይ ላንዴና ለመ በቃ ስሰላች በቃ ሲጨቃጨቁ ላንዴና ለመጨረሻ ጊዜ ልቋጭላችሁ አልኳቸው። እነሱም ይሄን ነው የምንፈልገው አሉኝ።

ጥያቄ እኔ የመጀመሪያ ጊዜ ፖለቲከኞችን ጥያቄ ስጠይቅ የመጀመሪያ ጊዜ ሳይረዱኝ በፊት እኔ ጥያቄ ስጠይቃቸው እነሱን አታክ ለማድረግ አስቤ እንደምጠይቃቸው ነበር የሚያስቡት። ጎበዝ ፖለቲከኞች ጥያቄ ይወዳሉ። አንተንም ጠየቅኩ። ጥያቄ ጥያቄ ላትጠየቅ ነው እና አንተ ተናግረህ ብቻ ልትሄድ ነው? ማነው? አባት ስለሆንኩ ነው የማትጠየቀው? አንተ ተናግረህ ብቻ ልትሄድ ነው? ማነው? አንተ ማነው? አባት ስለሆንኩ ነው የማትጠየቀው? ጠየቅኩ ጥያቄ ከጠየቅኩ አንተ ካልዘለፍኩ፣ በነገራችን ላይ ማን አባተህ ምናምን ብለው ስላልተከበረ ነው እንጂ እኔ እንደዛ ለመናገር ፈልግ አይደለም። ድንበሬ እንጥሳል። ስለዚህ ለአንተ መመርጥልህ ወይም ደግሞ ዱላውን መመርጠው እኔ ነኝ። ስለዚህ ዱላ በመጀመሪያ ያሳረፍኩ አንተ ስለሆንክ ፐርሰናል ስላደረግከው አሁን እኔ የሚመርጠው ዱላ ብዙዎቻችሁ ደውላችኋል። መጀመሪያ ዱላው ማሳረፍ ያለብኝ እኔ ነኝ። ከዛ በኋላ እናወራለን። ለራስህ የምትሰጠው ቦታ ሰይጣን ራሱ ይወዛገባል እኮ። ብዙ ነጥቦች አሉ። አሁን ወደ እንትኑ እኮ ገና አልመጣሁም። እያሙ አማኮ ነው። ታፕታፕ እስክታደርጉ ድረስ ከፈለኩ እያዋዛው የምናገር ልጅ ነኝ። ከፈለኩ ሲሬሶ የማወራ ልጅ ነኝ። አማርኛን እኮ ከፈለኩ ጤባ ጤባ እጫወትበታለሁ። ቁጭ ቁጭ እያልክ አንዳንድ የኮረሽን ቀጥሎ ምን ሊናገር ይችላል እያልክ ታደምጠኛለህ ማይ ፍሬንድ ለአንተ ስምንት ደቂቃ ከሰጠሁኝ ለተምርም ስምንት ደቂቃ መስጠት አለብኝ። እኔን የምታውቁኝ ሰዎች ማድረገው እንደዛ ነው። ለከበደ ሰባት ደቂቃ ከሰጠሁኝ ለአየለም ሰባት ደቂቃ ሰጣለሁ። በዚህ መሀል ላይ ጥያቄ መጠየቅ አለብኝ። ጥያቄ ጠይቃለሁ። ሶስተኛ ዙር ላይ መጨረሻ ዙር ላይ ስንሰነባበት ኦክሽን ሄጄ ላይቭ ገብቼ ፍሮንት ዴስክ ላይ እያሳየኋችሁ ይኸው የገዛሁት ከዚህ ነው። መኪናውን በገዛሁበት ዋጋ እንዳልገዛሁኝ ከተረጋገጠ ወይ ካልኩት ዋጋ 05 ሳንቲም ቀንሶ ከሆነ ለቴምር 50 ሺህ ዶላር ሰጣታለሁ። አሁ አንዳንዶቻችሁ ቴዲ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ያለበት ነው መቶ ብር ገዝቶ አንድ ሺህ ብር መሸጥ ይችላል ምናምን ትላላችሁ። እኔ ኢኮኖሚክስ ኤ ያመጣው ልጅ ነኝ። ስለ ፍሪ ማርኬት ኢኮኖሚ አነግሩኝ። አሜሪካ የምትከተለው ነፃ ገበያ ነው። እሱ ጠፍቶኝ አይደለም አስፈላጊ ከሆነ ስለ ፍሪ ማርኬት ኢኮኖሚ ስለ ኮማንድም ስለ ሚክስድም ለነገር ይችላል። እሱ አይደለም ፍራውል እኛ ያስያዘን የያዝነው ጉዳይ ከገዝ ካልኩት ዋጋ ቀንሶ ከሆነ እኔ ወይም ደግሞ የማመጣው ኢንቮይስ ካልኩት ቀንሶ ከሆነ የሸጥኩላት 50000 ዶላር እሸጥላታለሁ ነው ያሉ፣ 50000 ዶላር እሰጣታለሁ ነው ያሉ። በሌላ አባባል መቶ አርባ ነው የሸጥኩላት ብሎ ኢንቮይሱ ግን የሚያሳየው መቶ ሀምሳ አንድ ብር ከሆነ 50000 ብር ይሰጣታል ማለት ነው። ለምን አንድ ዶላር አለው እኔ ያየሁት ያንን ነው እንጂ ባለበት ነፃ ማርኬት ወይም ደግሞ ፍሪ ማርኬት ኢኮኖሚ በሚቀነቀንበት ሀገር ላይ መቶ ብር ገዝተህ አንድ ሺ ብር አትሸጥ እያልኩ አለ። መጀመሪያም እንደውም ስል የነበረው እንደውም ለአንተ ነበር ስናገር የነበረው ይሄ ሰውዬ እኮ ነጋዴ ነው ይሄ ሰውዬ በፈለገበት መሸጥ ይችላል ምናምን ብዬ ሳወራ ነበር። መጨረሻ ላይ አንተ ሙቀት እየጨመረ እየጨመረ እየጨመረ ሲመጣ እእንደውም አለ እንደውም አታልያት ከሆነ አምስት ሳንቲም ቀንሽባት ከሆነ ካልኩት ዋጋ ቀንሶ ከሆነ የሸጥኩላት ኩላት ለሷ ሀምሳ ሺህ ዶላር ሰጣትለው ህዝቡም አጭበርባሪና ሌባ መሆኔን ይወቅ አልክ ብሎ አላላለም። እኛ የምንይዘው ይህን ንግግርህን ነው እ። ምንይዘው ይህን ንግግርህን ነው እንጂ ነጋዴ ነኝ እኮ እኔ ነጋዴ ነኝ። እኔ ያለሁት እኮ አሜሪካ ነው። መቶ ብር ገዝቼ አምስት አንድ ሺህ ብር አንድ ሺህ ብር እኮ ገዝቼ ሁለት ሺህ ብር መሸጥ እችላለሁ። እኔ እኮ ለማትረፍ ነው። እሱ ትክክል አለው እሱ ለማደናበር ነው። እኛ እሱን አይደለም ያዝነው። ጊዜ ያላችሁ የትም አትሄዱም አይደል? ከኔ ጋር ናችሁ ዛሬ? በአንተ ዙሪያ ላይ አስር ውሸቶችን እነግርሃለሁ። አስር ውሸቶችን ነግሬ አስር ውሸቶች ያስኩብስ ወዬ ለእኔ መጽሐፍ ቅዱስ ብታመጣልኝ ራሱ ኤአይ አለመሆኑ ቼክ አድርጌ ነው ማነበው። አንተ ለእኔ መጽሐፍ ቅዱስ ብትሰጠኝ ራሱ አይቻለሁ። አቃ በቃ ስታወራ ብዙ ነገር ታዝቤ ያለሁ እንኳን አይደለም ኢንቮይስ። አንዳንዶቻቸው ቴድ ያለው ምንትን አ ያለው አሜሪካ ሀገር ኢንቮይስ ፌክ ሊሆን ይችላል። የዋህ ናቸው፣ በጣም ናይፍ ናቸው። ፍራውን እንደዚህ እንደዚህ ፍራውን እንደው በቃ እንደዚህ የሚያሳስበው ምን አይመስላችኋል? አስሩ ውሸቶች ነግራችኋል። እነዚህን አስሩ ውሸቶች ማቅለጭ የላክልኝን ኢንቮይስ እንደበጣው በቃ ፌስ ቫሊዩ ብቀበል ነበር። የኔን ጤና መጠራጠር የነበረባችሁ እንዴት በሰላም ነው ማለት ያለባችሁ። የላክልኝን እንደወረደ ብቀበለው ነበር ከዛ ላይ ስማቸውም አልጠቅሳቸውም ይኸውላቸው በሚዲያ ህግ አንድ ሰው ስሜ እንዳይጠቀስ ብሎ መረጃ ከሰጠኝ እኔ አንገቴ ይቆረጣል እንጂ አልናገርም ያ ሰው ቢበደለኝ እንኳን ለማጥቃት በቃ የስነ ምግባር ነው የራስህ ጓደኞች የሚልኩልኝ ዶክመንቶች አሉ የራስህ ጓደኞች ስማቸውን አልነግረህም ለምን እኔ ህይወቴ አልፍም ይህ ስነ ምግባር አይደለም ግን እነግርሃለሁ ትራኩን ገዝተው ወይም ትራኩን ወስደው ሲያሰሩ የነበሩ ሰዎች ጓደኞቼ ናቸው ነግረውኛል። እሱ እነግርሃለሁ፣ ስማቸውን አልነግርህም። ኦክሽን እንዴት እንደሆነ ሎጊን ብለህ ስትገባ እንዴት እንደሆነ ላይቭ አሳይተውኛል። ያንተ የኦክሽን ሎጊን ከሌላው የሚለየው ምንድን ነው? ምንድን ነው? አንተ እያንዳንድህ ነገር እንግዲህ ብዙ ትራክ ድራይቨሮች አሳይተውኛል። ይሄው በጣም አከብራቸው ትልቅ ሰዎች። ሰው ይታዘባል። ቁም ነገሩ ወደዚህ ደረጃ ያደረሰን ወደ ውሾቶች መጣለ። ወደዚህ ደረጃ ያደረሰን እኔም ውድ ጊዜን ሰውቼ ላንተ እንደዚህ እንዳወራ ያደረገኝ ነገር ከኔ ቤት ከወጣ በኋላ ስትቀደድ አየነ። ጥያቄ ለምን ጠየቀኝ? ላትጠየቅ ነው እንዴ? እና አልጠየቅ። ኦኬ፣ አልጠየቅ። እኔ ሰድብህ እኔ ቤት አሰድቤያለሁ። ሁልጊዜ መጠየቅ ያለብህ ቴዲ ቤት ገብቼ ተሰድቤያለሁ ወይ ክብሬ ተነክቷል ወይ ይሄን፣ እኮ መጠየቅ ያለብህ እንጂ ቴዲ እንደት ጥያቄ ጠየቀኝ እንደት ትላለህ። እና ጥያቄ ላልጠየቅህ ነው እንደት አይደል እና ታ- ጥያቄ እኮ ላጠየቅህ ነው። ደሞ እኮ ያመጣው ኢንቮይስም ደሞ እኮ ለአንተ ፌርነስ ብዬ እዚህ ጋር ቼክስ አድርገው ሪካፕ ላይ የተወሰኑ ኤለመንቶች ሚስ ይለኛል። ይሄ ነገር ምንድነው? ጥያቄስ ጠይቅ እኮ አንተ ሞር ለማብራራት እድል ታገኛለህ ማለት ነው እና አይደለም ጥያቄ እኮ ውስጥ ጠይቅህ ጥርጣሬ ካለብኝ ጥርጣሬን ብዥታዬን እንድታጠራ ነው እኮ የምጠይቅህ። ሌላ ነገር አንተም በራስህ ዛቢያ የምትሽከረከር ሰው ነህ፣ እኔም በራሴ ዛቢያ የምሽከረከር ሰው ነኝ። ያን አልፈ ይቀኑብኛል። ክብራትና ክብራት፣ አንዳንዱ ዛሬ ምግብ እየበላችሁ እንዳልሆነ እርግጠኛ ሆኑ። ዛሬ ትን ሌላችሁ ስለሚችል ማለት ነው። ቀናችሁ ነው። ዛሬ ትን ሌላችሁ ስለሚችል መሀል መሀል ላይ እያዋዛው ስለምነግራችሁ ትንትንብሉ አልፎም ደግሞ በባህሪያቸው በጣም ኮንዘርቫቲቭ የሆናችሁ ወጋ ጥባቂ የሆናችሁ ሰዎች ሕጻናት ምናምን እንዳሌሉ እርግጠኛ ነው። አጠገባቸው ሕጻናት እንዳሌሉ እርግጠኛ ነው። አንዳንድ መሀል መሀል ላይ መሰነቅረው ቃል ለሕጻናት ጆሮ ተስማሚ ላይ ስለሚችል ማለት ነው። ትቀና ይቀኑብኛል። አንድ ጊዜ ወንዶች በከንፈር ይቀናሉ ስትል እንዲሉ ጆሮ ነው ብያለሁ።

ወይ ከሰይጣን ሁን ወይ ከእግዚአብሔር ሁን። ራእይ ላይ መጽሐፍ ቅዱስ ራእይ ላይ ለብም ወይ ለብ ወይ ሙቀት አልሆንክም ወይ በራድ አልሆንክም፣ ስለዚህ ለብ ስላልክ ካፌ ልተፋህ ነው ይላል። የሆነ ቃለ መንፈሳዊ ሰዎች ካላችሁ ጠቅሱን ነገር ወይ ሙቀት ሙቅ አልሆንክም ወይ በራድ አልሆንክም፣ በቃ ካፌ ልተፋህ ነው ይላል። ልጁ መነጋገር ይሄ ጋር ነው የጀመርኩኝ። እያሟሟኩኝ ነው። ይሄ መጀመሪያ ነው የጀመርኩኝ ነው። ታፕ ታፕ እያደረጋችሁ ምናምን ነው የተጫወተ ነው እንደዚህ የምናወራው የትም አትሄዱም። እዚሁ ነው ያለን፣ እዚህ የትም እንደማትሄዱ እርግጠኛ ነው። ዛሬ ቀናችሁንም ማፈካ አላችሁ። በጣም እያዝናናችሁ ምናምን አጫውታችኋለሁ። ችግር የለውም አስፈላጊ ከሆነ መሀል መሀል ሙዚቃ ጋብዣችኋለሁ። ከዛ ወደ ፖለቲካዊ ጉዳዮች እንሄዳለን። ዛሬ ቀኔን ለአንተ መስጠት የራሱ ያናደኛል አንተ አጀንዳ አድርጌ የራሱ ማውራት አደኩ። ቁም ነገር በቁም ነገር ማከብረው ሰው እኮ ነው። እግዚአብሔር ፈሪውን እኮ በጣም ማከብረው ሰው እኮ ነው። በዚህ ደረጃ ከተሳደበ የክፋቱ ክፋት በጣም ተንኮለኛ መሆኑን ያወቁት። እንግዲህ እኔን እንደምታውቁኝ ብሄር ብሄረሰቦችን እንዴት በቃ እንደማስከብር ታውቃላችሁ። እንኳን ብሄሮችን ሊሰደቡ ወይም ደሞ እንኳን ለብሄር ጥላቻ ሊኖረኝ የኔ ብሄር እንኳን ምን እንደሆነ አይታወቅም ምንድን ያለው የሆነ እስከ አያት ጠርሶ የእንትና ጨጨብሳ ምናምን ልጅ ነኝ ምናምን ብሎ ኦሮሞዎቹ ራሱ እግዚአብሔር ይገስጽ ያሉት። እግዚአብሔር ይገስጽ። በአንድ ጊዜ ጣቢያውን ወደ ብሔርም ለመግባት ሞከረ። ከዛ መንፈሳዊ ሰዎችን ሰበሰበ። አይ ክፋት ነው ተንኮለኛ ትሆናት እንደዚህ ምን አስበህ ነው አስበህ ነው? በነገሩ ላይ ብትቀበልም ባትቀበልም ለእኔ ክብር አላቸው፣ ከአንተ በላይ ሁሉም ብሔር ብሔረሰቦች። አንተ ስትቸገር ነው እንደ ብሔር ውስጥ ምትገባው። የአንተ አዝብ ያሉ የወለጋ ምናምን ምናምን፣ ምን አገናኘው የወለጋን ህዝብ? ዋስትና ሲይዘው ነው እንደ ትራክ የገዛው ነው። ካተረፍከው ትርፍ ላይ ለወለጋ ህዝብ ሰጥተሃል? ምን አገናኘው የወለጋን ህዝብ ጋር? አሽ ነዳው እስከ መጨረሻ እስከ ቅድመ ዓቱ እስከ ቅመ ቅመ ዓቱ ድረስ ረ በተሰቀለው፣ ከዛ ደግሞ እንደገና ወንጌላ አማኞች ደግሞ ይሰበስባል። እዛ ጋር ብሔር ካባ ውስጥ ገብቷል። እዚህ ጋር ይሰበስባቸዋል። አንዳንዶች አንዶች በርግጥ ማከብራቸው ነው ቤት የሚመጡ ሰዎች ከኔ ጋር ምንም እንትን የሌላቸው ሰዎች ክፉ ይናገሩ ይሆን ብዬ ሰምቻቸዋለሁ። እንደው እዛ ስቴጅ ላይ ስለኔ እንደዛ ሲናገር በመቀመጣቸው ያዘንኩባቸዋለሁ። አንዳንዴ አሁን እኔ የፈለገ ቢሆን የምታውቁኝ ሰዎች ማቃ የሆነ ስቴጅ ላይ ቁጭ ብዬ ሰዎች ማንኛውም ሰው ሲሰደብ መታየት አልፈልግም ቁጭ ብላችሁ ይህን እንኳን በመታደማችሁና ስክሪን ሪከርድ ተደርጎ ላያውን እንደምችል አለማወቃችሁ አሳዝኖኛል ከዛ ሃይማኖት ውስጥ ገብተሃል ቃል ያወጡለታል ውጊያችን ከስጋና ከደም ጋር አይደለም ውጊያችን በላዩ ላይ ካለው መንፈሳዊ አሰራር ጋር ነው አይዞህ ውጊያ በርትቶብሃል ወንድም ትበራለ ትገልድሳለህ ምናምን ሚዲያም ታሌንት ነው እውቀት ነው አላዋቂ መሆንን የታዘብኩት በቃ የመጨረሻ እንዲሁም ያንተ የማታለንትን እውቀት አይጠይቅም። ታጥበ የተቀሸርክ አንደኛ ደረጃ ሰገጤ ቅጽል ስም ሰጣለሁ። ተረጋጋ። እችን ምድር በሞት እስክትሰናበት ድረስ ቅጽል ስም ሰጣለሁ። ከዛ ፋይል ለአንዴና ለመጨረሻ ጊዜ ተዘግቶ ወደ እንትን ይለ አትላኩልኝ። ኖኖ አትላኩልኝ፣ እኔ ዛሬ አትላኩልኝ። አምሶሪ ማከብራችሁ ሰዎች አላችሁ ይህን ከጨረስኩ በኋላ